Podcast Media. የኢትዮጵያ ሀገራዊ ምክክር ኮሚሽን ተቃውሞ የገጠመው ገና ከጥንስሱ ነበር። ከኮሚሽነሮች ምርጫ አንስቶ ውዝግብ ሲያስነሳ የቆየ ጉዳይ ሲሆን በተለይም የገለልተኝነት ጥያቄ አሁን ድረስ ይነሳበታል። ኮሚሽኑ በተቋቋመ ማግስት ጥቂት የማይባሉ የተቃዋሚ ፓርቲዎች ኮከስ በመመስረት የኮሚሽኑን አመሰራረትና ሂደት ኮንነዋል። ኮሚሽኑ የገለልተኝነት ጥያቄ ተደጋግሞ ሲነሳበት ቢቆይም ነገር ግን ከአፍ ባለፈ በማስረጃ ማቅረብ የቻለ የለም። እንደ ኦነግና ኦፌኮን የመሰሉ ፓርቲዎች የሚያነሱት ተቃውሞ በምክክር ሂደቱ ቅቡልነትና ውጤታማነት ላይ የሚኖረው ተጽዕኖ በየፊናቸው ሲገልጹም ተደምጠዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የሚነሱበት ጥያቄዎችና የታለመለትን ውጤት ያስገኛል ወይ የሚለውን ጨምሮ በምክክር ሂደቱ የሚነሱ ክፍተቶችን በዚህ ዝግጅት እንቃኛለን። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት ጋብዘናል። ማግስት ሚዲያ ብሔራዊ ምክክር ኮሚሽን በአማራ ክልል ከህዝብ ተወካዮች ጋር ያደረገውን ውይይትና አጀንዳ ማሰባሰብ ሂደት አጠናቋል። አገራዊ ምክክር ጉባኤና አጀንዳ ማሰባሰብ በተለያዩ ክልሎች ሲደረግ የቆየ ሲሆን በትግራይና አማራ ክልሎች ምክክርና አጀንዳ የማሰባሰብ ሂደቱ ሳይከናወን ቆይቷል። እንደ ሀገር የተፈጠሩ ፖለቲካዊ ችግሮች በሁለቱም ክልሎች ላይ ያሳረፈው ተጽዕኖ ከፍተኛ ቢሆንም በነበረው የትጥቅ ትግል የምክክር ሂደቱን ማከናወን ሳይቻል መቅረቱን የኮሚሽኑ አመራሮች በተለያዩ ጊዜያት በሰጡት ማብራሪያ በርካታ ምክንያቶችን ሲጠቅሱ ተሰምተዋል። ቀደም ባሉት ወራት የኮሚሽኑ አመራሮች ወደ ትግራይ ክልል ባደረጉት ጉዞ ከክልሉ ጊዜያዊ መስተዳደር አመራሮች ጋር መክረው አዎንታዊ ምላሽ ማግኘታቸውንና ና የምክክር ሂደቱን ማስጀመር የሚቻልባቸው ሁኔታዎች እንደሚፈጠሩ ቃል እንደተገባላቸው መናገራቸው የሚታወስ ነው። በቅርቡም በክልሉ ከፍተኛ አመራሮች መካከል በተፈጠረው አለመግባባትና የጊዜያዊ መስተዳድሩ የስልጣን ቆይታ ጊዜው መጠናቀቁን ተከትሎ የሀገራዊ ምክክር ሂደቱ በትግራይ ክልል የሚካሄድበት ጊዜ እንዲራዘም አድርጎታል። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ሂደቱ ሁሉን አካታችና አሳታፊ መሆን እንዳለበት በጽኑ ከማመን ባለፈ አገራዊ ግዴታውን በቅጡ እየተወጣ እንዳልሆነ ወቀሳዎች እየተነሱበት ይገኛል ለዚህም በአማራ ክልል ያሉ ታጣቂዎችን ጨምሮ ሁሉም ወገኖች እንዲሳተፉ ለማድረግ ያላሰለሰ ጥረት ሲያደርግ ቢቆይም አሁንም ሁሉንም አሸናፊ ወደሚያደርገው የምክክር መድረክ ሁሉንም ተሳታፊዎች ማካተት አልተቻለም ኮሚሽኑ በአማራ ክልል ለሚገኙ ታጣቂዎች ወደ ምክክሩ እንዲመጡ ጥሪ ያቀርብ እንጂ አሁንም በክልሉ ያሉ ታጣቂዎች ወደ ምክክሩ እንዲመጡ መደላደል አልተመቻቸም የሚሉ አስተያየቶች ይደመጣሉ። ከቅርብ ወራት ወዲህ በመንግስት መገናኛ ብዙሃን የመከላከያ ኃይሎች በታጣቂዎች ላይ ያደረሱት ኪሳራና የተገኘውን ድል እየጠቃቀሱ ሲዘግቡ ታዝበናል። በሌላ በኩል ታጣቂዎች ወደ ተዘጋጀው የምክክር ሂደት እንዲሳተፉ ጥሪ ሲቀርብ ይደመጣል። በእነዚህ የተጣረሱ ሀሳቦች ሳቢያም የምክክር ሂደቷ አመክንዮች ፈተና እየገጠመው እንዳለ ማሳያ ተደርጎ እየቀረበ ይገኛል። የአማራ ክልል መንግስት የምክክር ኮሚሽኑ ሂደት የተሳካ እንዲሆን የተናጠል የተኩስ አቁም እንዲያውጅ በኮሚሽኑ ጥያቄ የቀረበለት ቢሆንም በባህር ዳር ለሚካሄደው የውይይትና አጀንዳ መረጣ ዝግጅት ለሚገኙ ተሳታፊዎች ጥበቃ ለማድረግ ዋስትና ከመስጠት በስተቀር ለተናጠል የተኩስ አቁም ፈቃደኛ ሳይሆን ቀርቷል። እምቢታው ምናልባት ለፋኖ ታጣቂዎች እውቅና እንደመስጠት ሊያስቆጥር ይችላል ከሚል ፖለቲካዊ ትርጉም አንጻር ሊሆን ቢችልም የተናጠለ የተኩስ አቁሙ ቢታወጅ ምናልባት የፋኖ ታጣቂዎችም ተመሳሳይ እርምጃ ወስደው ለቀጣይ ፖለቲካዊ ውይይት በር የሚከፍት ሊሆን ይችላል። የሀገራዊ ምክክር ኮሚሽኑ ከተቋቋመበት ጊዜ አንስቶ በርካታ ትችቶች ሲሰነዘሩበት የቆየ ቢሆንም በቅርቡ በአማራ ክልል የተካሄደውን የምክክር ሂደቶችን ላብነት እያነሱ የኮሚሽኑን አካሄድ የሚተቹ አስተያየት ሰጪዎች ከዚህም ከዚያም እየተደመጡ ነው። የሀገራዊ ምክክር የተጀመረው በኢትዮጵያ ለዘመናት የተስተዋለውን የጦርነትና እርስ በርስ ክፍፍልና የመተላለቅ አዙሪት ለማስቆም ያስችላል፣ በጋራ መግባባት ላይ የተመሰረተ ብሔራዊ ማንነትና የጋራ ሀገር መገንባት ይቻላል፣ የምክክር ሂደቱ ለእነዚህ አይነት ችግሮች የመጨረሻ ፍቱን መድኃኒት ነው በሚል ነው። ሆኖም የኮሚሽኑ ተልዕኮ በታለመለት መልኩ የሄደ ነው ወይ የሚለው ግን አጠያያቂ ነው። አገራዊ ምክክር ኮሚሽኑ ስራ በጀመረበት የመጀመሪያ ወቅት ጠቅላይ ሚኒስትሩ ተገኝተው ባደረጉት ንግግር የአገራዊ ምክክር ከሽግግር መንግስት ሐሳብ በስተቀር በማንኛውም ጉዳይ መነጋገር ይቻላል ማለታቸው ጥያቄ የተነሳበት ሆኗል። ይህ ማለት ከዚህ ሐሳብ በስተቀር በማንኛውም ጉዳይ መነጋገር እንችላለን የሚል አይነኬ መስመር አስመረው የሚመጡ ቡድኖች እንዲፈጠሩ በር የሚከፍት ነው። አገሪቱን ሊበታትን የሚችል አደገኛ አንቀጽ የያዘች ሀገርን የሚመራ መንግስት ቅድሚያ ማረጋገጥ ያለበት የህዝቦችን ሰላምና አንድነት እንጂ በስልጣኔ አትምጡ እንጂ በማንኛውም ጉዳይ መነጋገር እንችላለን ማለት የሚያዋጣ አካሄድ አይደለም። በኢትዮጵያ በየትኛውም ክልል የሰው ደም መፍሰስ መቆም አለበት። እናቶች የሚያለቅሱበት ዘመን ማብቃት አለበት። የህፃናትና አዛውንት ሞትና መፈናቀል፣ የብሔር ጥላቻ፣ ፅንፍ ረገጥ ፖለቲካዊ አመለካከቶች፣ ክልሎችን ከሀገራዊ አንድነት አግዝፎ መመልከት፣ እኔ የበላይ ሆኜ መግዛት አለብኝ፣ በታሪክ ተበድዬና ተጨቆኝ ነበር ከሚለው ቂምና ቁርሾን ከሚወልዱ አመለካከቶች ወጥቶ በሰለጠነ አመለካከት ለመመራትና አገራዊ አንድነትን ለመመስረት ትርጉም ያለው ሥራ ለመስራት የግልና የጥቂት ቡድኖችን ጥቅም መሥዋዕት ማድረግን ይጠይቃል። በኢትዮጵያ ችግሮችን በውይይት መፍታት አዲስ የፖለቲካ ሥርዓት እንዲሆን የሚያስችል ቁመና ላይ አለመሆኗን በርካታ ማሳያዎችን ማቅረብ ይቻላል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ ከተሰጠው ዓላማዎች መካከል የሚካሄዱት ሀገራዊ ምክክሮች መተማመን የሰፈነባቸውና አዲስ የፖለቲካ ሥርዓት ለመፍጠር በሚያስችል አግባብ እንዲከናወኑ የሚያስችል ሥርዓት መዘርጋት የሚለው ዋነኛው ነው። በሀገሪቱ ውስጥ የሚገኙ ዋና ዋና የፖለቲካ ኃይሎች ያልተሳተፉበት የምክክር ሂደት ስኬታማነቱ ላይ ጥያቄ ማንሳት ተገቢ ነው። ህወሀት፣ ኦነግ፣ ኦፌኮ፣ ፋኖና ታዋቂ የፖለቲካ ሊቃን ያልተሳተፉበት ሂደት እውነተኛ ሰላም ያመጣሉ የሚለው ጥያቄ መልሱ አጠራጣሪ ነው። ኮሚሽኑ በአገር አቀፍ ደረጃ ለሚያከናውነው የምክክር ጉባኤ የሚቀርቡ አጀንዳዎች የማሰባሰብ እና ወኪሎችን የመምረጥ ሂደት ከአስር ክልሎች በተጨማሪ በአዲስ አበባና ድሬዳዋ ከተማ አስተዳደሮች ምክክር መካሄዱን እየገለጸ ይገኛል። የአጀንዳ ማሰባሰብና ወኪሎችን የመምረጥ ሂደት እስካሁን ድረስ የሀገራዊ ምክክር ሂደት ያልተካሄደበት የኢትዮጵያ ክፍል ትግራይ ክልል ብቻ መሆኑ የሚታወቅ ሲሆን በትግራይ ክልል ምክክሩ መቼ ይጀመራል የሚለው በኮሚሽኑ በኩል እስካሁን የተገለጸ ነገር የለም። በቅርቡ የተሾሙት አዲሱ ፕሬዚዳንት ጀነራል ታደሰ ወረደ የፈረሙት ባለ ስምንት ነጥብ የቃል ኪዳን ሰነድ አንዱ በትግራይ የምክክር ኮሚሽኑ ስራውን እንዲጀምርና የአጀንዳ ማሰባሰብ ሂደቱ እንዲከናወን ሁኔታዎችን ማመቻቸት የሚል ነው። በየክልሎቹ የተፈጠሩ ችግሮች መልካቸውና ጠባያቸው የሚለያዩ በመሆኑ ወደ ልዩ ልዩ አጀንዳዎች የሚመጡበት መንገድ በምን አይነት ሁኔታ የሚከናወኑ ናቸው? በውይይት፣ በድርድር፣ በሰጥቶ መቀበል፣ በህዝበ ውሳኔ ወይስ በሌላ መንገድ የሚለው የብዙዎች ጥያቄ ነው። ለህዝቦች መከፋፈል ለጥላቻ ጦርነትና እልቂት ምክንያት የሆኑት የፖለቲካ ሊቃን ሆነው ሳለ እነሱ ያልተሳተፉበት አጀንዳ ድሮም ያልተጣላውን ህዝብ ብቻ ማወያየት ውይይቱን ውጤት አልባ ያደርገዋል። የኢትዮጵያን ችግሮች ውስብስብ ናቸው ሲሉ የሚገልጿቸው እንዳሉና በተለይም ኮሚሽኑ የተሳታፊ ልየታውን ከማህበረሰቡ መጀመሩ የችግሩን ቁልፍ እንዳለመለየት የሚታይ ሲሆን፣ አካሄዱ ኢላማውን የሳተ ነው የሚል ወቀሳ እየቀረበበት ነው። ለዚህም የሀሳብ ልዩነቶችና አለመግባባቶች በአመዛኙ ከልሂቃን የሚነሱ በመሆናቸው ምክክሩ ከችግሩ ባለቤት ማለትም ከልሂቃን መጀመር ነበረበት የሚል መከራከሪያ ያቀርባሉ። የፖለቲካ ልሂቃኑ ወደ ደጋፊዎቻቸው በመውረድ ካወያዩ በኋላ አለን የሚሉትን አጀንዳ ማሰባሰብ ቢቻል የምክክር ሂደቱንና አጀንዳ መረጣውን ያሳልጠው ነበረ። እንደዚህ አይነት ጥያቄዎች ከተለያዩ አካላት ሲነሱ የቆየ ቢሆንም ምክክሩ በልሂቃን ዘንድ እንዳይካሄድ ማቋቋሚያ አዋጁ ይገድባል። የማቋቋሚያ አዋጁ ዋና መርሆች አካታችነት፣ ግልጽ መሆኑ፣ ተአማኒነት፣ መቻቻልና መከባበር ምክንያታዊነት፣ ገለልተኛነት ከሚሉ ቃላት በዘለለ የችግሩን አንኳር ነጥብ አለመጥቀሱ ትችት ይነሳበታል። ስለዚህ አካታችነትና ግልጸኝነት ወይም አሳታፊነት ከተባለ ምሁራንን፣ ልሂቃንን፣ ፖለቲከኞችን ብቻ ብሎ አዋጁ ሳያስቀምጥ በደፈናው ኢትዮጵያውያን በሚል አልፎታል። ለዘመናት የመከራ ገፈት እየቀመሰ ያለው የኢትዮጵያ ሕዝብ አጀንዳ አለው ማለት ብቻ በቂ አለመሆኑ ሊሰመርበት ይገባል። እውነት ነው። በቀጥታም በተዘዋዋሪም የፖለቲካ ኢኮኖሚ፣ ሰብአዊ መብትና ዲሞክራሲያዊ ችግሮች በቀጥታ የሚያርፉት ህዝቡ ላይ ነው። ሆኖም ኢትዮጵያዊ ማንነት በኮሰሰበት ህገ መንግስት በምትመራ ሀገር ህዝቦች ኢትዮጵያውያንን ብለው መቀጠል ካለባቸው በሚኖረው ማህበራዊ የጋራ ውል ውሳኔ ላይ ሙሉ ተሳትፎ ሊኖራቸው የሚገባ ጉዳይ ቢሆንም ሊቃኑ የተገለሉበት ውይይት ሙሉ አይሆንም። በሌላ በኩል እንደ ማንነትና ወሰን የመሳሰሉት ጉዳዮች በተደጋጋሚ ሲነሱ የቆዩ ቢሆኑም የአጀንዳ ማሰባሰብ ሂደቱ አካል ይሆናሉ መባሉ በርካቶችን አስገርሟል። ጉዳዩ በፌዴሬሽን ምክር ቤት መታየት እያለበት በምክክር ኮሚሽኑ ማዕቀፍ እንዲካተት መደረጉ ያልተዋጠላቸው አካላት በየፊናቸው ጥያቄ ሲያነሱም ይደመጣሉ። በዚህ ረገድ ጥያቄ ያቀረቡ የማህበረሰብ ክፍሎች መኖራቸው የሚታወቅ ቢሆንም የፌዴሬሽን ምክር ቤት ኃላፊነቶችን የምክክር ኮሚሽኑ እንዲሸከሙ መደረጉን የአግባብነትና የመርህ ጥያቄ አለበት የሚሉ ወገኖች አሉ። አሁን ላይ የታሰበው የምክክር ሂደት ተጨባጭ ውጤት እንዲያመጣ መንግስት፣ በልበ ሰፊነት አንዳንድ እርምጃዎችን መውሰድ አለበት ብለን እናምናለን ሲል የምክክር ኮሚሽኑ ተናግሯል። መንግስት በልበ ሰፊነት አንዳንድ እርምጃዎችን መውሰድ አለበት ሲል የጠቀሳቸውን ጉዳዮች ግን አላብራራም። በክልሉ በትጥቅ ትግል ውስጥ ያሉት ከመንግስት ጋር ለመነጋገር ኮሚሽኑ በሶስተኛ ወገን በጠረጴዛ ዙሪያ ችግራቸውን ለመፍታት አመቻቻለሁ የሚል ጥሪ አቅርቦ የነበረ ቢሆንም በመርህ ደረጃ የተቀበለው አካል አለማግኘቱን መግለጹ አይዘነጋም። በቅርቡ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከታጣቂዎች አጀንዳዎችን እናቅርብ የሚል ጥያቄ ቀርበውልናል የሚልና ከአንድ የፋኖ ቡድን ጋር ግንኙነት መጀመሩን ገልጸዋል። የሀገራዊ ምክክር ኮሚሽን ኮሚሽነር መላክ ወልደ ማርያም በአማራ ክልል ያለው ጦርነት ለምክክሩ አስቻይ ነው ወይ የሚል ጥያቄ ከጋዜጠኞች ቀርቦላቸው የነበረ ሲሆን በሰጡት ምላሽም መንግስት በክልሉ ያለው ህዝብ ምክክር እንዲያደርግ እንደሚፈልግ ገልጸው፣ ነገር ግን በአማራ ክልል አሁንም መንግስት እንደ መንግስት ካለበት ተደራራቢ ኃላፊነት አንጻር በልበ ሰፊነት አንዳንድ እርምጃዎች መውሰድ እንዳለበት እናምናለን ሲሉ በደምሳሳው አልፈውታል። መንግስት እርምጃ የውሰድ ከማለት ውጪ ስለ እርምጃው በተመለከተ ግን በዝርዝር ያሉት ነገር የለም። ጥያቄ ያለን የሚሉ ወገኖች እንዲሁም ወደ ጫካ የገቡ እውነተኛ ጥያቄያቸው የህዝብ ከሆነ ወደ ጠረጴዛ የማይመጣበት ምንም ምክንያት የለም ሲሉ ተናግረዋል። ኮሚሽኑ በተደጋጋሚ በተለያየ መልክ ጥያቄ ያለን የሚሉ ወገኖችን በሌላ ሀገርም ቢሆን ድርድር ሊደረግ የሚቻልበትን ሁኔታ ለማመቻቸት የቻለውን ያክል እንደሚያመቻች ሲጠቅስ እንደነበር ይታወሳል። ሆኖም እስካሁን ቢያንስ በመርህ ደረጃ እንኳን ምክክሩን እንቀበል ብሎ ወደፊት የመጣ ኃይል የለም ባይ ናቸው። ከወራት በፊት ለአገር ውስጥ ጋዜጠኞች ከታጣቂዎች ጋር እየተደረገ ስላለው ንግግር አስመልክቶ በሰጠው መግለጫ በአገር አቀፍ ደረጃ ካሉ ታጣቂዎች መካከል በቤኒሻንጉል ጉሙዝ ከሚንቀሳቀሰው ቡድን ጋር መጠነኛ ንግግር መደረጉን ገልጾ ነበር። ሌላው ለኮሚሽኑ ከሚቀርቡት ጥያቄዎች መካከል ከህዝብ የሰበሰባችሁትን አጀንዳ መንግስት የመፈጸም ፍላጎት ከሌለው ምን ታደርጋላችሁ የሚል ሲሆን መንግስት የመፈጸም ግዴታ አለበት። ምክንያቱም በምክክር ሂደቱ የኢትዮጵያ ህዝብ ሀብቱን፣ ጉልበቱን፣ እውቀቱንና ገንዘቡን አፈሶበታል ቢሉም በመሬት ካለው ነባራዊ ሁኔታ አንጻር የኮሚሽኑ አካሄድ ለትችት ዳርጎታል ማለት ይቻላል። ቀደም ሲል እንደተነሳው በምክክር ሂደቱ ላይ ከተለያዩ አካባቢዎች ህገ መንግስታዊ ምላሽ የሚሹ ጉዳዮች እየተነሱ እንዳሉ ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ በአንድ ወቅት ባቀረቡት ሪፖርት ላይ ጠቅሰዋል። በህገ መንግስቱ መሰረት የሚፈቱ ችግሮች አገራዊ ምክክር ኮሚሽኑ እንዲሸከም መደረጉን የሚተቹ በርካቶች መሆናቸውን መታዘብ ይቻላል። በሀገሪቱ የሚንቀሳቀሱ የተለያዩ የፖለቲካ ቡድኖች ዘንድ የተለያዩ አመለካከቶች የሚንጸባረቁበት በመሆኑ ይህንንም ችግር ለመፍታት ቁጭ ብሎ መነጋገር እንደሚያስፈልግ የሚታመንበት ጉዳይ ሆኖ ይቀርባል። በቅቡልነትና ተቃውሞ የታጀበው የሀገራዊ ምክክር ኮሚሽን አጀንዳ አሰባስቦ እንዲጨርስ የተሰጠው የሦስት ዓመት ዕድሜ አልበቃ ብሎ የሥራ ዘመኑ ተራዝሟል። በሚቀጥሉት ዓመታት ውጤታማ ይሆናል ወይ የሚለው የበርካቱ ጥያቄ ነው። የተከበራችሁ የማግስት ሚዲያ ቤተሰቦች የሀገራዊ ምክክር ኮሚሽንን አስመልክተን ያቀረብንላችሁ ዝግጅት ይህን ይመስላል። ሰላም ይብዛላችሁ።